ነው ነቅዬ የምጠላት ለማባረር ማ ወይር መጠበቅ ለምን አስፈለገ? እነ ሰላም እንዳይቀየሙኝ ብዬ ነ። ደግሞ እነሱ ምንሆንም ብለው ነው የሚቀየሙሽ? ምንም ቢሆን አናለም ብለዋታል። በአንድ ጊዜ ውጭ ብላት ይቀየሙል። እኔ ያላቅም። ብቻ አንቺ ታውቂያለሽ። የማንም ችጋራ መረማመጃ ነው በቃ። ማየ አንቺ ትናደጂ። ትልቅ ንቀት ንቀት፣ ታውቂያለሽ አይን ያወጣት። በቃ ተረጋጊ ማየ። ሁሉም ነገር እኮ ባንቺ ቁጥጥር ስር ነው ያለው አሁን አሁንም ማትወቁት መጣሽ እንዴ ምን ማለት ነው ለምን መጣሽ ማለት እንደዚህ የሆነሽ እያየሁሽ ሰላምዬ ሀኒዬ ተረጋ እስኪ ለምትላ መጣሽ ቆይ እስኪ ያው ቀን ቆይ ግን እስከ መቼ ነው እንደዚህ ድብቅ ሆነሽ የሚሰልቂው ሀኒዬ ድብቅ ለምን ፈልጌ ሳይሆን ነገሩ እንዴት እንደምነግርሽ በጣም ግራ እና ምን ሆኖ ነው? በዚህ ይመስገዋል። ሀናን ሀናን፣ ምን ሆኖ ነው? የሚያስቀይሟል? ልጄ ልጄ፣ ያስደቀስኳል። ምን አድርገው? ክፉ ክፉ ቃል ተናገር አንዬ እውነቱን ለሰላም እነገረቻት ሰላምም እውነቱ መሌት እና መውጣት አለበት፣ የአንቺም ልጅነት መታወቅ አለበት፣ የዲኤንኤ ምርመራ መካሄድ አለበት ብላ ለእናቷ ለወይዘሮ ሜላትም ስትነግራት ወይዘሮ ሜላት ምን አይነት ድፍረትና ንቀት ነው በልጄ የመጣችብኝ? እኔ መልካምና ጥሩ ሰው ስለሆንኩላት ነው። ወይ ወሯን ትጨርስ እንጂ ከዚህ ቤት አባርራታለሁ፣ አይደለም ከቤቴ ከአዲስ አበባ ነው የማባረራት በማለት በጣም ዛተችበት። አንዬ አለሜ ሆነ ሽብኝ ነው ልጄ እንደዚህ የምታለቅሺው? ነገርኝ እባክሽ የተፈጠረውን ነገር በማለት ኖላዊ በጣም ተጨንቀው ለሀንዬ ሲጠይቋት አባ እባክህ ምንም ጥያቄ አትጠይቀኝ ስትል ለኖላዊ መለሰችላቸው። አሲር ዝም አትበል ሀንዬ እኮ እያለቀሰች ነው ብለው ለአሲር እነገሩት። ወይዘሮ እባዩሽ እኔ ሜላትን አውቃታለሁ የእጄን መዳፊ ያክል ነው የማውቃት ምን እንደምታስብና እንደምታደርግ የማውቅ ሰው ነኝ። አንቺ አርፈሽ ስራሽን ስሪ ስትል ለሀ ሀሴት ነገረቻት። የዲኤንኤ ምርመራ መደረግ አለበት ብለው ምናሴና ሰላምዬ ሀሳባቸውን ሲያቀርቡ ሀሴት በጣም ደነገጠች። ሀኒዬ ምንም ችግር የለብኝም በእኔ በኩል ስትል መለሰችላቸው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል አርባ ሁለት እውነቱ ሊወጣ ነው። የዲኤንኤ ምርመራ ሊደረግ ነው። የሀሴት የውሸት ልጅነትና አጭ በርበራ ከወይዘሮ ባዮሽ ጋር ወይዘሮ ሜላትን ለማክሰር ለማክሰርና እሷን ውድቀቷን ፈልጋ ልታከስራት የፈለገችው ወይዘሮ ባች የሚለይበትና ማን ልጅ እንደሚሆን የሚታወቅበት ነው። ሃንዬም እያለቀሰች በጣም ወደዚያ ቤት እንደሆነች እኔ ጉድ ሆኛል ልሻለሁ፣ በአደባባይ ተዘርፊያለሁ ሰላምዬ ስትል ለሰላምዬ እነግራታለች። ሰላምዬ ደግሞ ለአባትሽ የህክምና ያዘጋጀሽውን ብር ነው ወይ የተዘረፍሽው ምንድን ነው ስትል ለእሷ እነግራታለች። ያማ ቢሆን ከስንት ጣሙ እሱ አይደለም፣ መስቀሌንና የልጅነቴን ፎቶ ሴት ሰርቃኛለችቅ ቃለ መጠይቅ እየተደረገችበት የኔ ታሪክ ነው ስትል ለሰላም ስትነግራት ሰላም እንደት እንዴት ሊሆን ቻለ እኔ ለማመን ይከብደኛል ብላ ለሀንዬ ትነግራት አለች። ኖላዊ በጣም ተጨንቀው ምን ሆነሽ ነው የተፈጠረውን ነገር እባክሽ ሀንዬ ንገሪኝ በማለት ለሀንዬም ሲነግራት አባ እኔ ምንም ነገር አትጠይቀኝ፣ ስትል ለእሳቸው ትመልስላቸዋለች። ለምንድን ነው የማትነግሪኝ በማለት እሳቸው እንበዋን ጥርግ እያደረጉ እባክሽ ሀንዬ ንገሪኝ፣ አሲር ዝም አትበል ሀንዬ እኮ እያለቀሰች ነው ሲሉ ለአሲር ይነግሩታል። አሲርም ሀንዬ እባክሽ ምን ሆነሽ ነው ተናገሪ ስትባል ዝም ካላላችሁኝ እኔ እሄዳለሁ፣ ሰላም አለበት ቦታ ሰላም ፍለጋ እሄዳለሁ ስትል በቃ አንጠይቅሽም በማለት ሲጠይቋት እሺ ልተኛ ስትል ለእነሱ ትነግራቸዋለች። በጣም ምን ኖላዊ ተጨንቋል። ምንም ነገር ስላልነገረቻቸው በማግስቱ ተነሳና ወደ ሆስፒታል እንዲሄድ አባቷን ስትናገርም እሳቸው ደግሞ አኩርፈው ስለደበቀቻቸው ምንም ነገር ደበቃቸው ስለማታውቅም አልሄድም አንቺ ወደ ስራ ቦታ ሂጂ ረፍዶብሻል ብለው ኮስተር ብለው ለሀንዬ ሲነጉራትም መታከም አለብህ አባ ለምንድን ነው የማትሄደው ስላልነገርኩህ ነው ወይ የጠየከኝን ስትል ለአባቷ ትናገራለች ሀና ወደ ስራ ቦታ ሂጂ ሰአትሽ እንደረፍድብሽ ብለው ሲነጉራት ሀና ነው እያልከኝ በማለት ትመልሳለች አዎ ሀና ብለው እሳቸው ይመልሳሉ ነው ሀንዬ ስለሚሏት እንዴት ባህና ተጠራው ብላ ነው ወይዘሮ ባዩሽ ጋር ሀሴት ስልክ ትደውልና እባክሽ ቪዲዮውን ሀንዬ አውቀዋለች፣ ጉድ ሆነናል ስትል ለወይዘሮ ባዩሽ ትነግራታለች። ድሮስ ላታውቀው ነው ወይ እንደውም ዘግይተዋልም ስትልም ትነግራታለች። አንቺ አርፈሽ ስራሽን ስሪ፣ እኔ ምን እንደማደርግ እኔ አውቃለሁኝ አሁን ወደ ስራ ቦታ ልሄድ ስለሆነ ስመለስ እደውልልሻለሁ ብላ ለሀሴት ትነግራታለች። ሰላምዬም እውነቱን ከነገረቻት በኋላ የዲ ኤን ኤ ምርመራ መካሄዳ አለበት ብላ አስባም በጣም ተጭንቃ ክላሷ እየተብሰለሰለች ምናሴ ወደ ክላሴ ሲገባ ምን ሆናችኋል ዛሬ? ሀንዬ ምስደውልላት ስልክ አታነሳም። ሀሴትም ጥሩ ሙድ ላይ አደለሁም ማለ አንችም ደግሞ ክላሴሽ እንደዚህ ተቀምጠሻን? ቆይ ምን ሆናችሁን? የተፈጠረ ነገር አሉ ብሎ ምናሴ ሲጠይቃትም እሷን ለመናገር በጣም ግራ ገብቷት ምን ማድረግ እንዳለባት ለሱ በምን መልክ መናገር እንዳለባት በጣም ጭንቋት ነበረ። እውነቱን ስትነግረው እንዴት ሊሆን ቻለ ሀንዬ ግን እኮ ምንም ነገር ዋሽታን አታውቅም ለብዙ ጊዜ እኛ ጋር የቆየች ልጅ ናት ብሎ ለሰላምዬ ይነግራታል እኔም የጨነቀኝ እኮ እሱ ነው እስኪ አንተ ሀሳብ አታጣም ምን ማድረግ አለብን ተናገር ምናሴ ብላ ለምናሴ ስትነግረው እሱም እኮ ይህ እኮ በጣም ትልቅ ግብዳ ነው ሰላምዬ ምን ማድረግ እንዳለብኝ አላውቅም ብቻ በጣም ጨንቆኛል ብሎ ምናሴ ይነገራል። ሁለቱም ሀሳባቸው በሀሳባቸው ከተስማሙ በኋላ ሀንዬ ሰላምን ለ ለማናገርና እንዲሁም ደግሞ ሀሴትን ምናሴ ለማናገር ከወሰኑ በኋላ ሁለቱም ይጠይቋቸዋል። ሀሴት ስትጠየቅም በእኔ እህትነት ልትጠራጠር ነው ወይ ብላ ለእሱ ትነግረዋለች። አይ ልጠራጠርሽ እፈልጌ አይደለም ይቅርታ ሐንዬ ግን እዚህ ቤት ለብዙ ጊዜ ስለቆየች ምንም ነገር ዋሽታን እኮ አታውቅም አይደለም ይህንን የሚያክል ትልቅ ነገር ብሎ ለሀሴት ሲነግራት እንግዲህ የእኔ ትክክለኛው ይሄ ነው ወይም እኔ ነኝ ብላ ለእሱ ትነግረዋለች። እሺ ካስከፋሁሽ ይቅርታ በማለት ለእሷ ይነግራታል። እሷም ትሄዳለች። ትደበቅና ስል ለማድረግ ለዛች ለባዩሽ ትደውላለች። ለባዩሽ እንደደወለችላት አረ ቤቱ በጣም ምስቅልቅሉ ወጥቷል፣ እባክሽ አውቀዋል፣ አንድ የም ቪዲዮን ታየች በኋላ አሁን ምናሴ ደግሞ ጠየቀኝ ስትል ለሷት ነግራታለች። እስካሁን እንደውም ዘግይተ፣ እንዴት ለምን ዘገዩ እያልኩኝ ነበረ። ገና መቼ ተጀመረና ነው። እኔ ሜላትን ምን እንደማደርጋት እኔ አውቃለሁ። አንቺ አርፈሽን ስራሽን ስሪ፣ እኔ እመጣለሁ ብላ በጣም እትዝታለች። የወይዘሮ ሜላትን ውድቀት የምትፈልገዋ ወይዘሮ ባዩሽ ሜላትን ምን ልታደርጋት እንዳሰበች ባይታወቅም የእጄን መዳፊ ያክል ነው እሷን የማውቃትም፣ እንዲሁም ደግሞ ምን ማድረግ እንዳለባትም ጠንቅቄ የማውቅ ሰው ነኝ። እመጣለው፣ ምን ማድረግ እንዳለብኝም እንመካከራለን ስትል ለሐሴት ትነግራታለች። ሀሴትም ምን ልታደርጊ አስበሽ ነው ስትላት፣ ለእሷ እንግዲህ የወሰነችውን ነገር ግልጽ አድርጋ አልነገረቻትም። መንገድ ላይ የሲሄዱ ሰላምዬም ሀንዬም ምን ሆኗል ለዳን አይደሉም ወይ? ሰላም አይደሉኝም ብላ ለእናቷ ስትናገርም እኔ ልጅሽ ነኝ ወይንም እኔ ሀሴት ነኝ ብላ አለች ብላ እስትነግራት በጣም ትደነግጣለች። ያስደነግጣል አይደል? ልጅ ስትልም ወይዘሮ ሜላት ነግራት ነበረ ያ እኔው ሀሳብ መጀመር እንዳለበት እና እውነቱን ለወይዘሮ ሜላት ሲነገራት ወይዘሮ ሜላትን የመልካም ሰውና ጥሩ ሰው ስለሆንኩላት ነው እንደዚህ እያለችው በማለት በጣም ስታመነጫጭቃት አንድ ተራ ሰራተኛ ስትልም በዚ መልክማ፣ ሀንዬን እማዬን እንዳትናገዳት ሀንዬ እውነት ሊኖራት ይችላል ብሎ መናሴ ለእናቱ ይነግራታል። አንቺ ነሻ እናንተ ናችኋ ያባጠጣችኋትም መስት ብላ ትመልሳለች። ሰላምም ተረጋግተሽ አንቺ መመለስ አለብሽ መቼም ቢሆን አንቺ ምላሽሽ እንደዚህ ነው በማለት ለእናቷ ትነግራታለች። ወይዘሮ ሜላት ትልቅ የሆነ ስሬስና በጣም ቆጣ እያለች ሴትዮ ስለሆነች ብዙ ሰው የሚላትን ሀሳብ የማትቀበልና በልጇ አብሶ በሰላምዬ ሀሳብ የማትስማማና ቶሎ የምትላትን ነገር የማትረዳናት ቶሎ አይገባሽም ብላ ነው እየነገረቻት። ሀንዬ ወደ ቤትም እንደተመለሰች ኖላዊ በጣም ተጨንቀው ሀንዬን እኮ አስቀየምኳት አሲር በማለት ለአሲር ይነግሩታል። ምን ብለው ነው ደግሞ እሷን የምታስቀይሟት? በማለት አሲር ለኖላዊ ይናገራል። አንድ ቀን እኮ ስታለቅስብኝ አይቻት አለቅም እንባ አውጥታ አለቀሰችብኝ። ትላንትና ማታ ተነጋግረን ስንጨቃጨቅ አይተህ ነበረ። በዛ ተናግሬያት ነበረ እና አስቀይሜያታለሁ። አንተ እመነኝ፣ እኔ ግን ታስቀይሜያት ሰማታለው ሀናዬ፣ እባክህ ሀናዬ ስራ ቦታ ውሰደኝ፣ እኔ እሷን ሳላይ አልቆይም በማለት ለአሲረ ሲነግሩት፣ እኔ የት እንደምትሰራ እኔ አውቃለሁ ብሎ ለኖላዊ ይናገራል። ታረቀኝ የሚባለው ያውቅ እንደሆነ ለታርቀኝ ልንገረው እና እሱ ያሳየናል በማለት አሲርም ለኖላዊ ይናገራል እሺ ለእሱ ንገረው እና እሱ ያውቀው ከሆነ ወደ ሀንዬ ጋር ወሰደኝ እኔ ሀንዬን አስከፍቻታለውኝ አጠገቤ አልቅሳብኛለችም በማለት ለአሲር ይናግሩታል እሱ ወደ ሆስፒታል መሄድ እንዳለባቸው ሀንዬን ፍለጋ ሳይሆን ወደ ሆስፒታል ሄዱ በማለት ሲናገርም እሳቸው ደግሞ በጭራሽ እኔ ህሊናዬ እቆሾ ብታከም ምን ዋጋ አለው አሴር፣ ብለው ሀናን እየፈለጋ ወዴት እንደምትሰራ እንኳን የማያውቁ እሷን ለመፈለግ ከቤት ይወጣሉ። ሀንጌ ምስራ ቦታዋ ሆና ወይዘሮ ሜላት ድንገት ከኋላ ትደርስባትና፣ የተፈጠረውን ነገር ምንም ነገር ሳትዋሽኝ እንድትነግሪኝ እፈልጋለሁ። ይህንን ያክል ድፍረት ከየት አንጥተሽ ነው በልጄ የመጣሽብኝ? ሁለተኛ በልጆቼ በኩል እንዳትመጭብኝ። እኔ ላንቺ መልካምና ጥሩ ሰው ስለሆንኩልሽ ነው እንደዚህ ያደረግሽው፣ በማለት በጣም ታመነጫጭቃታ ላይ እሺ እትዬ በቃ አጥፍቻለሁ፣ ይቅርታ መስትላት አሁንም፣ ያንቺ ቅርታ ምን ያደርግልኛል? እያለች እያመነጫጭቀ ሰጥቻት ነበር። ሰላምዬም እናቴ አይታሻለች ወይ ስትገባ እውነቱን ስንነግራት በጣም ተቆጥታለች ብላ ለሷ ነግራት ነበረ። እኔ እንግዲህ ምንም የደበኳችሁ ነገር የለም በማለት እና ትክክለኛ የእሷ ታሪክ እንደሆነ ሀሴት የተናገረችው የልጅነት ፎቶ ፎቶ እንደተሰረቀች እና መስቀሏንም እንደወሰደችባት ስትናገር ወይዘሮ ሜላት ግን በጭራሽ ልታምን አልቻለችም። በጭራሽ በልጄ በሀሴትዬ ለምን መጣችብኝ እያለች በጣም እየተከራከረች ነበር። ለሁለቱ ለልጆቿ እየመለሰች ያለችው እውነቱን እነሱ ሊነግሯት ሲሉ እማዬ ምን ሆነች ብላ ደንግጣ ነበር። ወላጅ እናቷ ምን የሆነች እንደመሰላት በጣም ስትደንግጣ ነበር። እነሱ ደግሞ ያ እንዳልሆነና ንገሪያት፣ አንተ ንገራት በማለት ሁለቱ ሲጨቃጨቁ አንደኛዎቹ ተናገሩና ወይዘሮ ሜላት ዝጋ እውነት ማመን አቅቷትም፣ የዲኤንኤ ምርመራ መካሄድ አለበት ብለው ሀሳባቸውን ሲያቀርቡ ሃሴት በጣም ትደነግጣለች። አንችማ ምንድን ነው የተናገርሽውን ተናገርሽ ብላ ለሃንዬ ትነግራታለች። ጥያቄ ተጠይቀው በዲኤንኤ ምርመራው ሃሳብ ስትባል እኔ ምንም ችግር የለብኝም ብላ ሃንዬ ትመልሳለች። ሃሴት ደግሞ ቤተሰቦችን ያገኘው ብዬ ተደስቼ ሳልጨርስ ድሮም እድሌ ነው አውቀዋለሁ ብላ በጣም ትነጫነጫለች። ሰላምዬ አይዞሽ ብላ እሷን እንግዲህ እንደ ማጽናናት አድርጋታለች። ወይዘሮ ሜላትም በጣም ተንጨርጭራለች። ይሄ ውጤት ትክክለኛ ልጇ ሀንዬ መሆኗን ስታውቅም ወይዘሮ ሜላት ሀንዬን ይቅርታ እንደምትጠይቃት የሚታወቅ ነው። ምክንያቱም በጣም ነው እየተናገረቻት የመነጫጨቀቻት። አንድ ተራ ሰራተኛ እንዴት በልጄ መጣችብኝ እያለች ለሁለቱ ስትናገር፣ ሰላምዬና ምናሴ ደግሞ ለሀንዬ አንዳችም የከፋ ወይንም መጥፎ ቃላት ስትናገራት አይወዱምና እነሱም መልሰው ያንን ውጤት ይጠብቃሉ ማለት ነው። የሀሴትና የወይዘሮ ባዩሽ ውርደት በጣም እየከፋ ነው። በጣም በጣም እየከፋ ነው። ወይዘሮ ባዩሽ እንግዲህ በጓደኛዋ የምትቀናና የእሷን ውድቀ የምትፈልግ በጣም መጥፎ ሴትዮ ናት። እቤት እመጣለሁ እኔ የማደርገውን አድርጋለሁ ብላ ለሀሴት እነግራታለሁ። ሀሴትም ምን ልታደርጊ ነው? ምስትራት ልትነግራት አልፈለገችም። ለወይዘሮ ሜላት ምን ልትሰጣት እንዳሰበች ወይዘሮ ባዮሽ አይታወቅም ማለት ነው። ያንን ደግሞ በቀጣይ